አገር ሁሉ አማን ይሁንና ሁሌም የምንስማ መልካም ዜና፣ መልካም ዜና። የጦርነት የቂም በቀል ዜና ምሰለችን፣ ሰላም ያድርግልን አገራችንን አቡ ተመኝተናል። ወዳጆቻችን በዘለሰኛ ገብተናል። እንግዲህ አሪፍ ጊዜ ከኛ ጋር ወዳጆቻችን፣ ዳና ኮኔክሽን ከናንተ ጋር ይቆያል ማለት ነው። ጭንቅ ሐዘን፣ ትካዜ ካለ አቴንሽን አቴንሽን፣ ለዳና ኮኔክሽን እያለን ነው ወዳጆቻችን። በአራቱም ማዕዘን የትም የትም ሁኑ፣ ደስታው በዳና ነው። ስንስቅ ያምራል ቀኑ፣ ምሽቱም እንደዛው ነው እንላለን ወዳጆቻችን ቆንጆ ጊዜ ዲያን እንዲሁም ደግሞ ድምፃዊ አዝመራው ሙሉ ሰው ነው፣ ግን ብዙ ሰው ብለነዋል። ወዳጆቻችን ቆንጆ በፍጹም አዝምዬ በፍጹም የመጀመሪያ ጨዋታችንን ከመጀመራችን በፊት ያው እንደምታውቀው ቅዝቃዜ ነው፣ አሁን ላይ ቅዝቃዜ ገብቷል። የአየሩን ሁኔታ በአግባቡ መረዳት ደግሞ ያስፈልጋል። እስ ስለ አየሩ ሁኔታ ስለ ሜትሮሎጂ የምትለው ነገር አለ አዝምዬ? እንግዲህ ድርሹዬ፣ እኔ ሚውዚካል ነገሮችን ነው ብዙ ጊዜ የማቀርበው እና ከሚቴሮሎጂ ጋር የተያያዘ እንግዲህ በጣም በጣም ብዙ ዘፋኞች ስለ ደመና፣ ስለ ዝናብ፣ ስለ ነጎድጓድ፣ ስለ መብረቅ፣ ስለ ሰማይ በአጠቃላይ እጅግ በጣም አት ዘፋኞች ዘፍነዋል። በጣም በሚገርምሽ ሁኔታ ከአራት መቶ ሀምሳ ዘፋኞች በላይ በጣም የሚገርምሽ ሰማይ የሚለውን እንግዲህ ቃል ተጠቅመው አራት መቶ ሀምሳ ዘፋኞች ዘፈኑ ማለት እኮ ድርሹ ከአሜሪካው የናሳ የናሳ ምርምር ጣቢያው ከሱ የበለጠ ወይም ደግሞ የተስተካከለ እውቀት አላቸው ማለት ነው የሀገር ዘፋኞች። የኢትዮጵያ ስፔስ ሳይንስ ሶሳይቲ እንደሚቋቋም የሆነ ነገር ቀልባቸው የነገራቸው ይመስለኛል። ብቻ ስለ ሰማይ ድርሹዬ ይ አራት መቶ ሀምሳ አንጋፋና ወጣት ዘፋኞች ዘፍነዋል። እሺ አዝምዬ ሲኔ ለምረጠለ ከኩኩዬን ጀመር ኩኩዬ የሰማዩ ዝናብ ከዳመናው መጣ፣ ከአይኖች የሚፈሰ ወሬ ከየት መጣ

ጨረቃ ስትደምቅ ከዋክብ ድምፅሽ ይነፍሳል ከዛፍ ከቋጡ ምህዋሩ ነው እንዳለ። በጣም የሚገርም ነው። ወይኔ ናሳ፣ አንተ እንደት ነው የተገለጸው? እኛ ሀገር በጣም ሚገርም ሚገርም እኮ ነው። በቃ ሰማይ ሰማይ ሰማይ እንዳሉ፣ በእርግጠኝነት መጠይቅ እንዳሉ ሁሉም ሰማይ አሉ። እስቲ በጣም እጅግ የምንወዳትም እና ከብራት ፍቅር የሆነችው አስቱካ አስራ ወቀስ ምን አለች አዝምዬ? ከሰማዩ በላይ እያለኸው ሰማይ እያለኸው ሰማይ። ይህም ዘለቅ ሳናነሳው አይደበበን ሳናነሳው። አንዳንዱም በሚቴሮሎጂ በጣም የታወቀ ነው። መብረቅ ነጎድጓድ፣ ምናምን ማዕበል ምናምን በሚለው ይታወቃል። ሰማይም አለው የአምላክ ጸጋ ታምር በሰማይ በመደር አውሃ የዱር አውሬ ጾም አያሳድረ። ይሄ ሰማይ የሚለው መቼም ነው አይደብበን። አንስተን ፀሐይን የምንረሳው ጉዳይ አይደለም፣ አይደለም ፀሐይ ጓደኛው ነው። ጓደኛው ከሆነ ደግሞ ይኖረዋል። ዙሪያዬም ባስስ ባስስ፣ አንቺ እንደሁ የለሽም፣ አንቺ እንደሁ የለሽም፣ ባንጋትጥ

እሷም አላት እናቷም ሁሉም አላቸው። የእሷን ከጠየቅሽኝ ግን አሻግቤ ባይ ጭሪያለ ሰማይ አቆልቁየ ባይ ውሃ ወላወይ አልጋ ላይ ብተኛ እንቅልፍ ማለት

ፀጋይ እሸቱ እንግዲህ ያው የሰርግም ዘፋኝ ነው። አዎ፣ ምናልባት እሱ ሲያወጣ አንቺማ ግብተሽ ከሆነ በሰማይ በምድር የሰርግ የባህል ዘፋኝ ነው እሱ። ስለ በሬ ብቻ አይደለም ስለ ሰማይም ብዙ ዘፍኗል። ማለት ያደገበትም የኛ ሀገር አካባቢ ስለሆነ እኛም በጣም እኔ በነገራችን ላይ ይሁኔ በላይ እጅግ በጣም ነው የምወደው። በጣም ማዳመጥ አይሰለቸኝም። ድምፁ ናት በጣም የማውቃቸው ስለ በሬ ምናምን የዘፈኑትን ስለ እርሻ ስለ አዝመራ ምናምን ዝብ እንደሳይልሽ በጣም በጣም ለምሳሌ ነበር የውና በርየውና በርየውና በር የበሬን ምስጋና ወሰደው ፈረሱ ፈረሱ የሚለውን ታውቂ? አንድነት ለኢትዮጵያ ገሬ ይመኛሉ በሬና ገበሬ ተደሰ አየሹ። ከገበሬ እኩል በሬም የኢትዮጵያ አንድነትን ይመኛል። አየሽ? አንድነት የአንድነትን እንትን ነው። አሁን ዞሮ ዞሮ ስለ በሬ በጣም ብዙ አለው። ኧረ በሬውና ኧረ በሬውና ኧረ በሬውና ኧረ በሬውና በጣም ብዙ ነው ያለው። ዝርዝር ያልጨረስልሽ። ስለ ሰማይ ስለ ሰማይ ነው ያለሰነው። አዎ፣ እሱ ደግሞ ለናሳ ቅርብ ነው። ታዲያ ያው ያለበት አካባቢ ወገግ አለ። የአገሯ ሰማይ ወዲያ ናት፣ ወዲያ ላይ አይኗን ማላይ ብሎ ዘፍሯል። በእናትህ ወይ ወይ ወይ ወይ አሸብር በላይ፣ የበላይ ልጅ እቺ ትመስለሽ። አዎ። ታዲያ አሸብር በላይ ሰማይ የጎጃም ሰማይ ወየላ ላድር ነው ወይ አይነሽን ሳላይ። ድርሹዬ ወይኔ ወይኔ በፋንቱ ማንዶዬ እንዘጋዋለን። ፋንቱ እሁድየ ቁብጠላ ስለጋ ስለጋ ምድርና ሰማዩ ሲዞርብኝ ነጋ። ዋው! አድማጮቻችን እንግዲህ አሪፍ ጊዜ ከኛ ጋር ዳና ኮኔክሽን እንደቀጠለ ነው የሚገኘው። ኮሜዲያንና ድምፃዊ አዝመራው ሙሉ ሰው ከኔ ጋር ይገኛል። እኔም ድርሹ ዳና እንደተለመደው ፕሮግራሙን እንደዚያ አቀላጠፈዋለው። ወዳጆቻችን፣ አትጨናነቁ ሲጨነቅ የሚያምረው ጭማቂ ብቻ ቻ ነው ብለናል። አትጨናነቁ ወዳጆቻችን። እንግዲህ ስለ ሰልማይ፣ ስለ ሜትሮሎጂ፣ ስለ ናሳ ጋብዝናቸዋል፣ ብዙ ነገር ጋብዝናቸዋል። ጎበዝነች ግን ያው ታዲያ ሙዚቃዎቹን አውቃቸዋለሁ ለዛ ነው አዝብዬ። ለማንኛውም ጨዋታችን ከፍ ይላል አድማጮቻችን፣ ኮሜዲያን አዝመራው ከኔ ጋር ይገኛል። እኔ ሜዳና ልጅ ድርሹ ዳና አብራችሁ